ይሄ ምንድን ነው ልዩነቱ? እግዚአብሔር ሁለቴ ነው እንዴ? መስለሽ ክርስቲያን መለሰች። ጥያቄ መልስ። ያው መጀመሪያ የመለስክልሽ ነው። እግዚአብሔር ፈቃድ ብለሽ ቀደም ጠይቀሽ ስለመለስክልሽ ነው። ከእኔ ጋር አይደለሽም ማለት ነው። አልገባም። እሺ፣ መለሰች። እሺ

ነቢያቶች ራሱ እንዲያዩ አልቻሉ እና ለዚህ ነው እናታችን አይሻ መን ሐደተኩም መነ ሙሐመድን ረአ ረበሁ ፈቀድ ከዘብ አለች ነቢይ ሙሐመድ ጌታውን አይተዋል ብሎ ያወራቸው ሰው ካለ ይህ ውሸታ ነው ብላ ተናግራለች እናታችን አይሻ ስለዚህ እንዴት ላይ ወችላለሁ ላይ ዋይቻለኝም አለ ነ ስ ላ ሰላም ወሒጃቡ ኑር አለ በእርሱና በፍጥረቱ መካከል ያደረገው ግርዶች ደግሞ ብርሃን ነው አሉ ያን ብርሃን አይተውታል ረአይቱ ኑረን አሉ በእርሱና በፍጥረታት መካከል ያደረገውን ብርሃናማ ግርዶች ግን አይቻለሁኝ አሉ። ነብ ማን አለ ከነቢያት ያንን ያየ ማንም የለ። ሀታ የመጨረሻው ነቢይ ኢብራሂም ዐለይሂ ሰላም ሰባተኛው ሰማይ ላይ ደረሰ። ከዛ በላይ ይሄዳለ ወይ? ላ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ከሰባት ሰማያት በላይ አድርገው ይሄደዋል። ሀታ ጅብሪል ያልደረሰበት ቦታ ሁሉ ደርሰዋል። እስከ ሰባቱ ሰማይ ድረስ ጅብሪል ከሄደ በኋላ

ሰላም አሌይኩም ሱ አሌይኩም አሰላም ወረህመቱላሂ ወበረካቱህ። ነገር ግን የውመልቅ ያማ የመካ ማለት የመካ ምስል አለበት። ሰጃዳ ላይ መስገድ ይቻላል አይቻልም ብለ ነበር። የምትሰግዱበት ሰጃዳ ከሰዕላ ስዕል የጸዳ ይሆን? ኹሹዓችሁ እንዳይሰረቅ፣ ኹሹዓችሁ እንዳይሰረቅ። ነገር ግን

እሺ ያኛው ሰጃራ ላይ ማን ነው የካርቦን ፍሬ ያለው ሰጃራ ላይ ሰውየው ስለሰገደኝ ሶላቱ ውድቅ ይሆናል ወይ? ላ ውድቀ ይሆናል። ነገር ግን ያ ትኩረታችሁን እንዳይሰርቀው ሲባል ደግሞ ሰጃራ ላይ መስገድ ኢንሻአላህ አይ መርሃ ዘዘፈና ዘይር ሆሱ እ ሌላ በውስጥ ጠይቄህ ነበር አልመለስክልኝም እና ከተቻለ መልስልኝ። ባላ መልስ ልጄ በውስጥ ጥያቄ ጽፈልህ ነበር። በውስጥ ዛሬ የቦክስ ማለት ላይቭ ነው ልጆች። ጉዞ ወደ እናት ሀገር ኢትዮጵያ ነገ ኢንሻአላህ። እሽ ጥያቄሽ ምንድነው? ጥያቄ

ጥያቄ ነበረኝ እና ማለት ነው ጥያቄው አንድ ሁለት ናቸው፣ ብዙም አይከብዱም ለእኔ ግን ከባድ ሆኖብኛል። ከሁን በፊት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይወለዱ በፊት በአጠቃላይ ነቢያቶች ሀያ አምስት ናቸው አይደል? ከሀያ አምስቱ ውስጥ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። እሺ በፊት አዛን ሲወጣ እንዴት ነበር? ያዛናው ወጣ አሻዱ አነ መሐመድ ረሱሉላህ ተብሎ አሁን አዛን ይወጣል በጊዜው በነበረው ነብይ ስም ነው። በጊዜው በነበረው አሽሃዱ አነ ኢሳ ረሱልላ አሽሃዱ አነ ሙሳ ረሱልላ አሽሃዱ አነ ኢብራሂም ረሱልላ። እንደ አጠቃላይ ሰዎች የሻሃዳ ቃለን የሚሉት በየጊዜው በጊዜው በሚላከው ነብይ ነብይነት፣ የእርሱ ነብይነት የሚመሰከረው ሌላ አይደለም። እነዛ ከሆነ ካሁን በፊት የሞቱትም ሰዎች ሻሃዳቸውን በዛ ነቢይ አድርጎንስ የሞቱት ቁርአን ላይ አለ እኮ ሱረቱል ማኢዳ መዕራፍ አምስት ቁጥር 11 ላይ

እሺ ኮሜንት ላይ ይቀረኛል። አንድ ጊዜ ኮሜንት ላይ ሴቶች ጀሀነም ላይ ይበዛሉ የሚል ሰምቼ ነበር እንዴት ነው የሚል ትጠይቃለች። አንዴት ነች